አድርጉልኝ ጸሎት አድርጉልኝ። አፋቸውን ያዝልኝ፣ በ አፋቸውን ያዝልኝ። እነዚህ ተሳዳቢ ለነገሩ ምን አባታችሁ ተሳዳቢ ምን ታመጣላችሁ? ጸሎት አድርጉልኝ፣ እናቶች ጸሎት አድርጉልኝ። በስኒ ሻማውንም ስጡልኝ፣ የምሬ ነው። ከይሴው የጅቡቲ ጣን ነው፣ ታጭሰባችሁ እንጂ የጅቡቲ ነው መጣን የምኑም የደላላለሁ። ካልሆነ እናንተ መሆን ታብዳላችሁ። አዱና ይመጀባቸሁ አለቀሱ። በቃ አሁን ተሰብስበው

አዶናይ ሁሉ ልብ ቅርጽ ስጡ። የኔ ፍቅር ሁን አዶናይ ለምን አትነቀሹ? እዚህ ጋ ማነው እንትና ጋ ጋሞ ጋ ሄደሽ፣ እዚ ጋሞ ጋ ሄደሽ አዶናይ ብለሽ ለምን አትነቀሹ? የምርሽ ና ጋይሰቤት የመጣችው እንዳሰድኝ እንዳሰድብኝ ቤቴ ማይ ገርናስ ኦማይ ግርነስ እሺ፣ አሁን በቃ አዶናይ በቃ። እና ምክር ነው በነገራችን ላይ እና ምን ለማለት ነው ያረገላችሁ እና የሰራላችሁ ሰው እንደዚህ በዚህ ደረጃ አትተችው። ሰይፉ ፋንታውን በአንድ አዶናይ ተፎካካሪና ተወዳዳሪ ተደርጎ የሚተች አይደለም። በአዶናይ እድሜ ሰይፉ ፋንታውን ምርጥ ጋዜጠኛ ነበር። የምታውቁ ከሆነ የማታውቁ ከሆነ ላስታውሳችሁ። ደደብ የኔ ፍቅር ደደብ ነኝ ወደሽ በሰሪ ሰብስክራይብ አድርገሽ የምትመለከቺኝ የኔ ማር ምንድነው ስልሁ ምን አመጣው መነጋገርና በንግግር መፍታት እየተቻለ የኔ ፍቅር ደግሞ ምንድን ነው ስግጥ ድድብ ያሉ ብሎ ስግጥ ድድብ ብለን ነው ምንፈምሰው። ስግጥ ድድብ በሉ ብሎናል። ምናምን የተማርሽ እውቀት ምናምን አትበሉ። ጋይስ ድድብ በሉ ብሎናል። ድድብ ብላችሁ ፈምሱ ብሎናል። ድድብ ብለን ነው ምንፈምሰው የሀገሬ ልጆች፣ እና ድድብ ና ከዚህ ይጀምራል። ስለዚህም አዳምጭ ቁጭ ብለሽ የምትባዩ ኤንዌስ ግን ማለት ነው ምንድን ነው ዋና ፖይንቱ፣ እንዴቱ እንዳለ ሆኖ እንደመናደዳችሁ እንዳለ ሆኖ ሰይፉ ፋንታሁንን ከአዶናይ ጋር እኩል አታነጻጽው። ሰይፉ ፋንታውን ባዶናይ እድሜ ምርጥ ጋዜጠኛ፣ ምርጥ የኢቲቪ አዝናኝ ፕሮግራም መሪ፣ ምርጥ ሰው ነበረ በሰዓቱ። ደግሞ እንደምታውቁት ሲቀጥል በግል ህይወቱ እንኳን ካያችሁት፣ ለአንድ ወጣት ሰው በጣም በጣም ብዙ አርያ የምትሆኑበት ወጣት ነው። ከሱስ ዓለም ውስጥ ወጥቶ ከብዙ አይነት ላይፍ ቻሌንጅ ውስጥ ወጥቶ በትዳር ተዋርኩ የልጆች አባት ነው። ከሱስ ህይወት ውስጥ ወጥቶ ከዛም ይሄን የሚያክል ሚዲያን ከፍቶ ስቲል ስቲል ሚዲያ ላይ ተቀምጦ የተለያዩ ማህበረሰብን እየረዳ እያስረዳ ያለ ጀግና ጋዜጠኛ ነው። ስለዚህም ይህንን ሰው እንደ ቀል ዳሪታችሁ እንደ አዶናይን ተናገረ፣ አዶናይን እንደዚህ አለ ብላችሁ የፈለገውን ቢናገር ይህ ሰው ከዚህ ሰው ጋር እናንተ ልትወዳደሩም ልትነጻጸሩ አይገባችሁም። ጋባጭ እናንተ የቲክቶክ አድማቂ ናችሁ። አዎ፣ ሶሻል ሚዲያ ነው፣ የፈለግከውን የምናገር መብት። ነገር ግን ለሀገርህና እና ለህዝብ እየሰራግህን ሰው ውለታ መርሳት የለብህ። እንደ እና እንደ መጣልኝ ብለብቻ መጠቅ፣ መቦትረፍ፣ መበርቀት ከዛ ማለፍ ሲል መቀደድ የለብም። ሊሚት ሊኖራቸው ይገባል። ልካችሁን ማወቅ አለባችሁ። ዛሬ አዶናይን እንደትደግፉ ትችላላችሁ። ነገ ለሀገራችሁ ብዙ የሰሩትን ሰዎችን መጥተው እንዲህ ሲያወሩ ነገ ለሚመጣው ከፍ ብሎ ገና አንድ አንድ ሁለት ሰው ከጎዳና ላይ ላነሳ ሰው እንደት ለያለ ብለህ የዛን ሰው ክሬዲት ብትክድ ነው። ያንን ነው እየነገብክ ያለሁት እንጂ አዶናይ ጥሩ ነገር አልሰራም ጥሩ ነገር አላደረገም እያልኩ አይደለም። ማይቦች ሰውን ማይብ ትላላችሁ እናንተ ናችሁ ማይብ ያደረገ ሰው አትርሱ። ነው ገባችሁ ምንም ነገር ይሁን ለት የተደረገን ሰው ሪስፔክት ስጡ። ኢትዮጵያዊነት ባህላችን ወደት ብጭጭ ውጭጭ ብጭጭጭጭጭጭ ነው ያላችሁ ቲክቶክ ላይ ያላችሁትማ ትማ በአጠቃላይ እግዚአብሔር ልቦና ይስጣችሁ። እንዴ ቤተሰብ ምኑ ናችሁ ነው? ምኑ ናችሁ ነው? እንደዚህ እንደዚህ ሆናችሁት፣ እንደዚህ ብጭጭጭጭጭ ሰው እንዴት ጭንቅላቱ ላይ የበግላት ይዞ ይዞራል? የበግላት እኮ ነው የሆናችሁት። ጌታ ትንሽ እንኳ ስድስት ወር አልሆነውም እኮ የመቄዶኒያውን ሲያሰባስብ ይሄ ሰው ይንቅፋቱ ስን ቀን ሙሉ ተቀምጦ ታሪክ ሲሰራ እኮ ጋይስ ስድስት ቀን እኮ አልሞላውም፣ ስድስት ወር እኮ አልሆነውም። እንዴት ነው ትናንትና የመጣው ሁለት ወር ያልሞላው ነው አዱ ነው ከሰይፉ ፋንታው ጋር የምታወዳድሩት? ምን አይነት ጭንቅላት ቢኖራችሁ ነው? ምን አይነት ጠረበ መድኃን ያለ ስታስ ሲሰራ ሰይፉ ፋንታው ለተቻው ይችላል፣ የሚዲያ ሰው ነው። ነገር ግን ያደረገውን ነገር ልትክድለት እና እንደዚህ እንደ ቀልድ ልታወራው አችልም። የኔ ፍቅር አይበቃኝም አይበቃኝም። በደንብ ልናገር። ምን አባታችሁ የአዶናይን ደጋፊዎች አዶናይ እያሉ ልብ ቅርጽ ስፋዱ ጋር ይስደቡ፣ ከአዶናይም ጋር ልታጣሉኝ ነው። ሰው አስተያየት መስጠት አይችልም? እናንተ እኮ አስተያየት ስትጠሳጡም እኮ ተጣሉ ነው የምትሉት እንዴ? ጋይስ፣ የምሬን እኮ አይስዌርና፣ አይስዌርና የምሬን ነው። አረ ማሪ አዶናይ ተይ የእኔ ፍቅር። እኔ ከአዶናይ ጋር ችግር የለብኝም። አይናፍ፣ አዶናይ እኮ በጣም ነው እኮ የምወደው ጌታ። እኔ እንደም ያገኘሁት ቀን ሪስፔክት ሰጥቶ ሰላም ብሎኝ ምናምን ስለሄደ በጣም ነው ሪስፔክት ያለኝ። እግዚአብሔር ምስክር ነው። የተቀመጥኩበት ከተሙ ጋር ነበርን እና መቶ አጠገባችን ቶ ሰላም ብለው ምናምን እሄዱት እና፣ እንደውም ሰይፉ አንገቱን እንዲሳረገው ቢራቢሮ አላልኳቸውም። ሪስፔክት አለው። ግን ሰው ምንድነው አንዳንዴ የምንመልሰው መልስ አለ የምንዳፈረው እና የምንነገረው እንደዚህ ብሎ እንዲናገር ደግሞ ያደረጉት እነዚህ ቱርኪ ምርኪ ኮመንታተሮች ናቸው እንጂ አዶናይን ጠልቼ ወይም ደግሞ ለአዶና የመጥፎ ነገር ኑሮኝ አይደለም። እንደዚህ አታስቡ። ሶ ካሁኑ ያለው እንቅስቃሴ በልክ ካላደረገው እነዚህ ትላልቅ የሚዲያ ሰዎች ጋር እንደዚህ መፋጠጥ እና መተቻቸት ለእሱም ጥሩ አይደለም። ገብቷቸዋል። ከዚህ በኋላ ብዙ ነገር ልንጠብቅና ልናይ እንችላለን። ከሱ ኢትዮጵያን ያለው ገብቷል። ያልገባው ነገር አለ። እሱ የኖረው ካናዳ ነው ምናምን። እዚህ ጋር ያለው ነገር አለ። የመሰለውን ነው የሚናገረው። ብላብላብላ አንዳንዴ ደግሞ ማስተዋል የሚባል ነገር አለ። ኤንስ እናንተ አትጩ፣ ምክር አይገባችሁ። የእናት ምክር ይጠቅማቸዋል። እኔ እናታችሁ ምክር ስመክራችሁ እህ ብላችሁ አዳምጡ። ኤንስ አሁን ደግሞ አዶናይ ብላችሁ ደግሞ ልታለቅሱም፣ አሁን ደግሞ በአዶናይ ልትጣሉኝ ነው። አይ ሊያሹ እንዱ ምንሽ ቃንቺ እየበላሽ፣ ይሄን ህዝብ እየበላሽ ካሉ ነው ማስቸቸው ዝፎ እየበለው አችራ አልናልህዝብጋ እኔ ግን ቻይናዊ ብሆን ቻይናዊ ዜግነት አይሰጠኝም። ቱርካዊ እንኳን አይሰጡም። ብዙ ዓመት መቆየት አለባቸው። ቻይናዎች አይሰጡኝም ዜግነት።

ሰዎችን እኮ እንደው አንዳንዶቻችሁ ልቤን ውልቅ ውልቅ ድክም ድክም ታደርጉታላችሁ እኮ እንደው ሚዲያ ላይ ተዋታድክሙኝ። በእናታችሁ ጋ ኢትዮጵያውያኖች ፕሊዝ። አሁን ደግሞ እንገባለን። ደግሞ መንጫጫ ትወዳላችሁ። ተንጫጩ። እኔ እንደሆነ ምን አገባችሁ። ሀቁን ተናግሬ ከመሸበት ማድረግ ነው እፈልገው። ቤተሰብ አሁን አሁን ተረጋጉ። ቤተሰብ ተረጋጉ። አዶናይ አይላቭ አዶናይ። ጌታን አዶናይ ሰጥቶኝ ደስ ይለኛል። እኔም እንደሆነ አዶናይ ጠርቼው ምናምን መስሏችሁ ነው። ማርያምን በጣም ነው የምወደው። ማርያምን ኬኳል ግን መተቸት ካለበት ይተቻል። የማይደፈሩ ሰዎችን መዳፈር የለበትም። ገና ከጅምሩ እንደዚህ መወጣጠር ጥሩ አይደለም። ነው ይህታዊ ምክሬ ነው። ባይ ዘ ወይ ከገባችሁ የኔ ምክር በጣም ልብ የሚነካ ምክር ነው። አይስዌር ጋድ ልብ ላለው ሰው ልብ ብሎ ካዳመጠው ይጠቅመዋል። የኔ ምክር እናቴ ትሙት። እንቀጥላለን ጋይስ ቲክቶክ ላይ ኤርትራዊ ናት እያሉ፣ ያ ኤርትራዊ ታዲያ ምን ችግር አለው? ታዲያ ታዲያ ኤርትራዊነትን ከድሮ ጀምሯለት የምናገረው። በአባት ኤርትራዊ በእናቴ ጎንደሬ፣ እኔ ግን ያሳደገችኝ እናቴ ናት። ስለ ኤርትራ የማውቀው ነገር ደግሞ ሊቆሉ ለ የፍቅር ታዲያ ምን ችግር አለው? ትግሬ ትጠላለች ያ በማርያም መ ትግሬ እንደዚህ እንዳታስቡ ጋይስ፣ እኔ ሁሌ ያለ የሚምላችሁ ያሳደገኝ ትግራዊ እናቴ ትት ስቲል ኳለ ሲያስፈት እንደዚህ በዘረኝነት ምናምን እንዳታስቡት ጀምር እንደዚህ አይደለም ምን ስለዘራ ነው ፕሊስ ወይኔ ሊያሾ ግን ክፉ ነሽ መሰሪ ነሽ አዶናይ ገና ብዙ ይሰራል እኮ ማሪ አዶናይ በአዶናይ እድሜ ላይ በአዶናይ እድሜ ላይ ሰይፉ ፋንታውን ምርጥ ጋዜጠኛ ነበረ እያነገርኩሽ ነው ያለሁት የኢትዮጵያ የመጀመሪያ የቲቪ መዝናኛ ፕሮግራም ከመሰረቱ ሰዎች መካከል አንደኛው ሰይፉ ፋንታውን ነው ለመጀመሪያ ጊዜ። ስለዚህም እነ ሰይፉ አዶናይ እድሜም ሲሰሩ የነበሩ ወጣቶች ነበሩ። ገብቷችኋል? ይሄን ነው እያልኩ ያለሁት። ለምንድን ነው እንደዚህ የምትሆኑት? ለምንድን ነው በዚህ ደረጃ ጭፍን አስተሳሰብ የሚኖራችሁ? ነው እየጠየኳቸው ያለሁት እንጂ ከአዶናይ ተጠቀ ትሰደባላችሁ፣ ትሰደባላችሁ፣ ትጮዋላችሁ። ተንኮለኛ ነሽ፣ መሰሪ ነሽ፣ ነሽ፣ ነሽ፣ ነሽ ለምትሉ ሽነኝ ሶ አዶናይ ያንጫጫችሁ፣ ከሰርጀሪ አዶናይ የሆነ ሰርጀሪ ሸመጠጣቸዋል። ሰርጀሪ ሸመጠጣቸውት አይ፣ እናንተ ነገር በቃ እንዲህ እኮ ናቸው። እናንተ እናንተ ኮ ቀን እዚህ ናቸው። እነዚህ ናቸው የትንሽ ጊዜ አድነቁት ነው። ይሄ ፎሬቨር አድናቆት የላችሁ። ያን እኮ ምንላችሁ። ኤንዌይስ አሁን ወደ ገደለው እንመጣለን። አሁን እንግዲህ የሆነ ኢትዮጵያዊ ቲክቶከሮች ጌም ነው የምንመለሰው። እግዚአብሔር ይመስገን ቤተሰብ፣ አሁን ስለ አዶናይ ይጨርሰናል ማንን ጠፋ። ማሬ ኮመንትሽ ምን እንደነሰው፣ ከውጭ ስለመጣ ነው ነው አይደለም? ማሬ እንደሱ አይደለም። ከውጭ ስለመጣ አይደለም። እሱ ገብቶታል ሚዲያው አያያዝ ነው ነው አይደለም? እንደሱ አይደለም። እነሱ በጣም ያ አሁን አሁን ስለ ቲክቶክ ጌሙ ኒድ አሁን ስለ ጌሙ ኒድ አንሂድ። አሁንም አዶናይ ላይ ልቀምት፣ ምክር ልስጠው። ጋይስ እሺ ቀጥሉ። ሰይፉ የትግሬ ጥላት ነው። በኢየሱስ ምን ያላቀም ምን ያላቀም ሰይፉ የሀረር ልጅ አይደል? የሚገርስ የሀረር ልጆች እኮ ዘር አያውቁም በመጀመሪያ ደረጃ እሺ አዶናይ እኮ ትንሽ ነው ቢያጠፋም የኔ ፍቅር ሚዲያ ላይ ሁሉም ትንሽ ነው ትልቅ ነው የሚባል ነገር የለም ወይኔ ጋይስ ምንድን ነው የትግራይ ጥላቻ እያሉ ብጽፉት ዘላችሁ ትግራይ ላይ ገባችሁ አረ በፈጠራችሁ ተው ወዕዳይ ወደ ቲክቶክ አረ የምን ብሄር ነው የምትገቡት አረ በማምለክ አረ ንደ በመድሀኒዓለም ጋይስ እናንተ በቃ አንድ ትግራ ወይን ከተቃወምክ ከዘርጋ ነው የምትቃወሙት የምትለጠፉታ ፈርዶባቸው ክፍሉን ምክር ወደ አዶናይ ማንም መምከር አያስፈልገውም። ምርጥ ሰው ነው። አዶናይ ማንም መምከር አያስፈልገውም። ምርጥ ሰው ነው። የኔ ፍቅር ኢትዮጵያ ነው ያለው እኮ ምርጥ ሰው ምናምን ምናምን ስለሆነ ሳይሆን ኢትዮጵያ ነው ያለው። አንዳንድ እርምጃዎቹ ማስተካከል አለበት። ይሄ ሪያሊቱ የተናገሩት እኔ በሚገባኝ ልክ ነው የምናገሩ እናንተ በምሰጡት ሚዲያ አይደለም ባይዘዌ። የእናንተ ኮመንት እና የእናንተ የሚዲያ ጩኸት ለጆን ዳንኤልም አላዳ ነው። ባይዘዌ አንዳንዴ ሰዎችን በጣም በጣም በጣም ስትደግፉ እስፔሻሊ አገር ውስጥ ያለ ሰው እናንተ ራሳችሁ ደግፋችሁ አበረታታችሁ ሞራል ሰታችሁ እማይ የማይወጣውት እንትን ውስጥ አዘቅጥ ነው የሚባል አዘቅጥ ውስጥ ከታላቸው። አንዳንዴ ሰዎችን እርምጃቸው መገደም አለባቸው። ውጭ ሀገር ላይ ሆኖ ለሚናገሩና ለሚያወሩ ሰዎች ችግር የለውም። ኢትዮጵያ ላይ ግን ጥንቃቄ ያስፈልጋል ለሚያረገው ሁሉም ነገር ማለት ነው። እና ይሄ ስላልገባችሁ እናንተ በኮመንት አዶናይን አታድኑትም። የሆነ ነገር ሀፕን ቢያደርግበት የሆነ ነገር ግን በኮመንት አታድኑትም። ይዘው መውደዳችሁ ፍቅራችሁ እንዳለሆ ነው ማለት ነው። ስለዚህም አንዳንዴ ትክክለኛ ነገር ስትመክሩና ስትናገሩ ከዘር ጋ አታያዩ፣ ከሆነ ነገርጋ አታያዩ። ሰው በገባው ደረጃ ነው የሚናገረው። እናንተ የሚመስላችሁ አንድ አማራ ስትናገሩ አማራን ጠል፣ አንድ ኦሮሞ ስትናገሩ ኦሮሞን ጠል፣ አንድ ትግራዋይን ስትናገሩ ትግራዋይን ጠል። ይሄ የአስተሳሰባችሁና የአይምሯችሁ ብቃት ነው። ከዛ ይቻላ ያስብና ማለት ነው። እና እንደዛ አታስብ። እኔ የተናገርኩት ነገር ለእሱ ይጠቅመዋል እንጂ አይጎደው። ይህንን ነው ምለው። ኮመንት አትታንበቢ። እሺ፣ የትግራይ ጥላቻ አለብሽ። እባክሽ የራስሽ ጉዳይ፣ በቃሽ። አንቺ ውጭ እሺ፣ እንዚህ ከቅድም ጀምሮ ተደጋግመሻል። ዘረኛ ነሽ፣ አያም ጎንደሬ ጎንደሬን እንትን በጣም ነው ሞቶ። በነገራችን ላይ ጎንደሬን እንትን በጣም ነው ሞቶ፣ ግን ጎንደሬን እንትን ማለት ነው ካጠፋ ጠፋ ነው የሚለው እውነታው። እሱ ጎንደሬ ስለሆነ ስታስ ይሰራ ይቾ አላልኩ። ይሄን ማወቅ አለባችሁ። ኤኒዌይስ አሁን ወደ ገደለው እንመጣለን። ወደ ቲክቶክ መንደር እንመጣና ቲክቶክ መንደር ላይ ምን እየተካሄደ ነው የሚለውን ደግሞ በሊያሹ አስተሳሰብና አነጋገር እንመጣበታለን። ሶ ቲክቶክ መንደር ላይ በነገራችን ላይ አሁንም ሰዎች ይህንንም ስንናገር ከቀናት ጋር ነው የሚታያ